ዴቭ አሁንም ድረስ ሔዋንን እንደሚያፈቅራት ማንም እንደሷ አፍቅሮ እንደማያቅ ከናቱ ቀጥሎ አጠገቡ የነበረችው እናም ደግሞ ሴት ሆና ያፈቀራት ሴት እሷ መሆኑን ነግሯታል ማለት ነው። ሰላም ጤና ስጥልኝ ውድ የዚህ ቻናል ተከታታዮች፣ እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ እያልኩኝ ዛሬ ከትንሿ ድራማ ጋር አብረን የምን ቆይ ይሆናል። ሮዛ የሮዛ ተንኮል ቀን በቀን አድማሱ እያሰፋ እና መልኩ እየለዋወጠ ነው። ከዚህ በፊት እንግዲህ ሉሊትን እንደ ጠላት አድርጋ ብዙ ነገር ስታደርስባት ነበረ ባሏም አቶ ዴቭ ላይ ብዙ ነገሮች ስታሴር ከጀርባው ሆና ከብዙ ሰዎች ጋር ስታሴር፣ እናም ደግሞ ስራውን ስታበላሽበት፣ እሱ ለስልጠና የጠራቸው ሰዎች እንዲገደሉ አድርጋ የእሱን ስራ ስታበላሽ ነበረ። ሉሊትን ደግሞ በተደጋጋሚ ወደ ውጭ ሀገር ልትሄድ እንድትሰደድ አድርጋለች። ሌላም ደግሞ ለአቶ መለሰ ሽጣት ነበረ። ባንቴሮ ባይደርስላት እስካሁን ድረስ እንግዲህ የአቶ መለሰ ሚስት ሆና ነበረ፣ ሉሊት ማለት ነው። እናም አሁን በባለፈው እንግዲህ ዴቭና ሉሊት አብረው አስክሬ የእንቅልፍ ክኒን አድርጌባቸው እና አብረው እንደተኙ አድርጌ ቪዲዮ ቀርጬ ድርሻዬና የሞራል ካሳ ተቀብዬ ከዴቭ ጋር እለያ ያለው ስትል ነበረ። ያም ደግሞ ሳይሳካላት ቀርቶ ባንቴሮ ሉሊትን ይዟ ሲመጣ መታው። እንግዲህ እግሩ እንደ ልቡ እንደማይንቀሳቀስ ይታወቃል። እናም ዴቭም ያ ነገር እንዲታከም ከውጭ ድርጅት ጋር ተጻጽፎ ተቀባይነት አግኝቶ በነጻ ሊያክሙት ምላሽ ሰጥተውት ነበረ። እንግዲህ ወይዘሮ ሮዛ አሁን ላይ ባንቴሮ ላይ እንግዲህ ተንኮሏን እያጠነጠነች ነው ማለት ነው። እድሜ ልክህ ሽባ እንድትሆን ፈርጄብህለው ብላ ለውጭ ድርጅት ባንቴሮ እዚህ እየታከመ እንደሆነ እነሱ ጋር መሄድ እንደማያስፈልገው ነግራ ኢሜይል አድርጋላቸዋለች ማለት ነው። በተቃራኒው ደግሞ ዴቭ ስራውን ትቶ የባንክ ቴሮን ህክምናስ ይህ የተሯራጠ ነው። እንግዲህ ከሆስፒታሉም ውጭ የሚሄድበትን ፕሮሰስ ጨርሶ አስቸኳይ ፓስፖርትና ቪዛ እንዲልኩለት ለማድረግ እየተሯራጠ ነው ማለት ነው። እንግዲህ ሉሊትም የባንቴሮ ተስፋ መቁረጥና ይሄ ነገር ጥሩ እንደሆነ ለወደፊቱም፣ ለሕክምናውም፣ ለስነ ልቦናውም ጥሩ እንደሚያደርግለት የደረስክበትን ንገረኝ ብላ ለዴቭ ነግራውን ነበረና ዴቭም የደረሰበትን ከሆስፒታል እንዳጻፈ ሆስፒታሉም ተቀባይነት እንዳገኘ አሁን የቪዛና የአስቸኳይ ፓስፖርት ፕሮሰስ እንደሚቀረው ነግሯት፣ እንግዲህ እሷም ደስተኛ ሆና ለባንቴሮ እንግዲህ እየሳቀች ስትሄድ ያንቺ ደስታ ሳቅ ይጋባል። ምን አገኘችሽ ነው? ብሎ ሲላት እንግዲህ እንግዲህ የኔ ደስታ ያስደስትሃል ወይ ብላ ስትለው፣ አው ከዚህ በፊት አላየሁትም ነበረ፣ ተንኮልና ጭካኔ አይኔ ጨፍኖት ነበረ። እንግዲህ አይን ቢያይም ልቦና ከጨፈነ ከተጨፈነ፣ እንግዲህ ምንም ማየት አይቻልም ማለት ነው። ግን አሁን ላይ የአንቺ የዴቭ ደስታ ይጋባብኛል። እናንተ ስትስቁ እኔም ስቃለሁ፣ እናንተ ስትደሰቱ እኔም እደሰታለሁ ምክንያቱም እናንተ ለሰው ደስታ፣ ለሰው መብራት ለማብራት የሰውን ህይወት ለማቃናት የምትሯራጡ ሰዎች ናችሁ። ያ ነገር ተረድቻለሁ ብሏታል ማለት ነው። እንግዲህ ከዚህ በፊትም ከወይዘሮ ሮዛና ከተለያዩ ሰዎች ውጭ በህገወጥ መንገድ ሰው ሲያስልክ የተቀበለውን ብር ሰው ጋር ያስቀምጥ ነበረ። ምክንያቱም እሱ በወንጀል ከተጠረጠርኩኝ አጠራጣሪ ነገር እንዳይኖር ብሎ ያስቀምጥ ስለነበረ፣ ያ ያስቀመጠበት ሰውየውም ብሩ በቁማር እንደተበላ ነግሮት ስልክ ዘግቶ ስልክም አላነሳ ሲለው ነበረ። እናም ደውሎ የጠፋህ ብሎ ሲለው አሁን እነሳልህ አለው። እናም የገባህበት ገብቼ እመታ ሀለው ወይም አጠቃሃለሁ ብሎ ሲል ሉሊትን በጣም ተናዳ፣ የምትድነው ለመዳን የምትጓጓው ሰውን ለማጥቃት ነው ወይ ብላ ስትለው አዎ ብሎ ሲላት፣ ከአንተኮ እንግዲህ መጠቃት ያለብህ ሰው ነህ። ያ ሰው ተኩሶባሃል ወይ ስትለው አልተኩሰብኝም። በጩቤ ወቅቶሃል ወይ አልወጋኝም። እናም ግን ዴቭ ተኩሰበታል በጩቤም ልትወጋው ነበረ፣ ግን እሱ ይቅር ብሎል ብሎሃል። እናም አንተም የይቅርታ ልብ ሊኖርህ ይገባል። ይቅር ምትል ሰው መሆን አለብህ። መዳን ያለብህ ለሰዎች ጥሩ መሆን ለመሆን ነው እንጂ ሰዎችን ለማጥቃት አንተ የጎዱህን ሰዎች ለመጉዳት አይደለም ብለዋለች ማለት ነው። እሱም እንግዲህ የእሷን ምክር ጠብ ሳይል ነው የሚቀበላትና እሺ ብሏታል ማለት ነው። ሄዋን እንግዲህ ነገሮችን በትኩረትና በ በቀስታ እያጤነች ነው። ለባንቴሮም የሁለታችሁም እኔ እዚህ መሆን ለእናንተ አደጋ ነው፣ የሆነ ሰዓት ላይ ይፈነዳል ብላ ስትለው እኔ ጊዜውና ወቅቱን አመቻችቼ ሁሉንም ነገር በትክክለኛው ሰዓት አደርጋለሁ ብሏታል ማለት ነው። ባንቴሮ እውነታውን ቢወጣ ደስተኛ ነው። ምክንያቱም ዴቭ የሚያደርግለት ነገር ከአቅሙ በላይ ከመኖርም ለመሞትም ለመኖርም እፈራለሁ እስከ ማለት ድረስ አድርሶታል። እናም ዴቭን መጉዳት አይፈልግም፣ ግን መንገርም አይፈልግም። ምክንያቱም የሚያሳክመው ከውጭ ጋር የሚጻጻፍለት ዴቭ ነው እና ቆሞ መሄድ መራመድ ይፈልጋል። ያ ነገር ማጣት አይፈልግም። እናም ወቅት ትክክለኛ ጊዜውና ወቅቱ እየጠበቀ ነው። እንግዲህ ጌቭም የፓንቲሮ ጉዳይ ሲያሯርጡ ውሎ ሲመለስ ሄዋን ከግቢ ውስጥ ወጥታ ስታጨስ አግኝቷታል ማለት ነው። እንግዲህ እሱም በጣም ተናዶ አንድ የተማረች አንቺን የመሰለች ምሁር ሴት እንዴት እንደዚህ አይነት ነገር ታደርጋለች? ብሎ ሲላት እሷ ምናልባት ምክንያቴ አንተ ብትሆንስ በአንተ ምክንያት ቢሆንስ ያፈቀርኩት ለረዥም ጊዜ የሳሳሁለት ላገኘው የፈለግኩት ሰው ማቀፍ አለመቻል አጠገቡ ሆኖ የሩቅ ሰው መምሰልን መሆንን ምናልባት እሱ ይሆን ወይ እንደዚህ ያደረገኝ ብላ ስትለው፣ የደረሰብሽኝ ነገር አውቃለሁኝ፣ እረዳለሁ። ግን አንቺ ጠንካራ ሰውነሽ። ምንም ቢደርስብሽ ምንም ብትሆኝ፣ እንግዲህ ትናንት አልፏል። ዛሬ ነው መኖር ያለብሽ ዛሬ ነገን መስራት ያለብሽ ዛሬ ነው እና የትላንት ስህተትሽ መድገም የለብሽም። ሰው በህይወቱ በጣም ብዙ ነገር ያጋጥመዋል እና ከነዛ ነገሮች ደግሞ አንቺ አንዱ አጋጥሞሽ ይሆናል እና ትላንት የተሳሳሹ ነገር ለዛሬ እንድትኖሪ እንቅፋት መሆን የለበትም ብሎ ሲላት፣ እኔ በጣም እወድሃለሁ፣ አፈቅርሃለሁ፣ ላቅፍህ ልስምህ እፈልጋለሁ እናም አጠገቤ ሆኜ የሩቅ ሰው መሆን አልፈልግም እና መሄድ እፈልጋለሁ ብሎ ሲላት እሱ በጭራሽ በጭራሽ ድጋሚ ላጣሽ አልፈልግም። የፈለገ አጠገቤ የሆነች የፈለገ ስቃይ ቢኖረው ያ ስቃይ ብንሰቃይ ነው የሚሻለን እና አጠገቤ የሆነች እያየውች እንሰቃይ ብሏታል። እንግዲህ አይ እኔ ወደ እኔ ልትመጣ አትችልም ምክንያቱም በመካከላችን ትልቅ ግንብ አለ፣ ሚስትና ልጅ የሚባል ነገር አለ። እነሱ ትተህ ወደ እኔ እንድትመጣ እኔ ስግብግብ መሆን አልፈልግም፣ ብላ ስትለው እሱም እንግዲህ ምንም ይሁን ምንም ካጠገቤ እንድትሄጂ አልፈልግም፣ ድጋሚ ላጠፍ አልፈልግም ብሏታል ማለት ነው። እንግዲህ አጋጣሚዎቹን እየተጠቀሙ ወጥተው አብረው ጊዜ እያሳለፉ ነው። እናም ከውጭ የመጡ የእሱ ፕሮጀክት የሚከታተሉ ሰዎች መሪ እሷ እንደሆነች ነግረዋት፣ ሲወጡም ሮዛ ወዴት ነው የምትሄደው ብላ ስትለው ስራ እንደሚሄድ ነግረዋት፣ አስቀድማ መች ነው እረፍት የምታደርገው መች ነው አብራሃኝ ምትሆነው ብላ ስትለው አብረሽ አብሬሽ ነኝ እኮ ምንድነው ምትዩ ብሎ ሲላት ሁሌ ቀንም ማታም ስትለው ይሄን ስራ ከጨረስኩ በኋላ እንግዶቼን ከሸኘሁ በኋላ እረፍት ወጣለሁ ያኔ አብሬሽ ሆናለሁ ብሎ ሲላት እንግዲህ ደስተኛ ሆናለች ማለት ነው። እናም ዶክተር እንዳመቻቸላት እሱ የሚያውቀው ሰው እንደሆነ በጣም ጥሩ ሰው ነው፣ ሂጅና እሱ ጋር ታይ፣ ክትትልሽ እሱ ጋር እንዲሆን እፈልጋለሁ ብሎ ሲላት፣ አይ እሱ ጋር አልታይም፣ እሱ እንዲያያኝ አልፈልግም ብላለች። እንግዲህ ልጁ የእሱ መሆኑ አለመሆኑ የምታውቀው ነገር የለም፣ ምክንያቱም ከሌላ ሰው ጋር ግንኙነት እንዳላት ይታወቃል እና ምናልባት በመሃል። የሚያጠራጥር ነገር ካገኘ እሱ በሚያውቀው ሰው በኩል ምርመራ እንድታደርግ አልፈለገችም ማለት ነው እንግዲህ እናትዮ ልጅቷ ላይ ማለትም ሮዛ ላይ መርዝ የምትዘራው አስተዳደጓም ባህሪዋም እንዲበላሽ ያደረገችው የሮዛ እናት ነች ማለት ነው። ምክንያቱም ደውላ ሉሊትንም የእናቱ ልጅ አይደለችም፣ አጠገቡ መሆን የለባትም፣ ሚስጥርሽ ማወቅ የለባትም፣ አንቺ ቤትም መኖር የለባትም፣ አስወጪ ብላ ምጨቀጭቃት ምትመክራትም እናትዬ ናት። ባንቴሮም እንግዲህ ምንም የለውም። ከእሱ ጋር መኖር የለብሽም፣ ትላንትን ማሰብ የለብሽም፣ ዛሬ ነው መኖር ያለብሽ ካለው ሰው ጋር ተጠጊ ብላ ምትመክራት እሷ እናትየው ናት። አሁንም ቢሆንም ሔዋንም የእናቱ ልጅ አደለችም እነሱ የነገሩች ነገር ትክክል አይደለም ብላት ነበረ በባለፈው ክፍል። በአሁኑ ክፍል ደውላ ጣውንቶችሽ እንዴት ናቸው? የእነሱ ነገር ያሳስበኛል። እናም ከአይንሽ ዞር እንዳይሉ ወደ እኔም እንዳት መጪ እኔ ይመጣለው ብላ ሮዛ ስትላት ወደ እኔ እንዳትመጪ አይንሽ ከነሱ ላይ እንዳታነሺ ብላት ነበረና እና ሲወጡ እንግዲህ አብሮ ተያይዘው ሲወጡ እሱ ስራ እየሄደ እንደሆነ ሰዎቹም ሊመጡ እንደሆነ ነገሮችን ማመቻቸት እንዳለበት ሲነግራት፣ እሷስ ወዴት ነው የምትሄደው ብላ ስትለው የቡድኑ መሪኮ እሷ እንደሆነች ነግሬሽ ነበረ ብሏታል ማለት ነው። እንግዲህ እሷ በነገሮች ሁላ ነካ ሲወጣ ነካም እንደምታደርገው ይታወቃል እንግዲህ ነቆር ልታደርገው ስትል ከዚህ በፊት የሰራችውን ስህተት ሰዎችን ማስገደሏን፣ እነሱም ሰዎች ቤተሰብ እንደነበራቸው የሚወዷቸው ልጆች፣ ሚስት እንደነበራቸው በሷ ስህተት እንደሞቱ ድጋሚም ደግሞ ያን ስህተት እንዲፈጠር እንደማይፈልግ ነግሯት ወጥቷል ማለት ነው እንግዲህ። ሉሊት መጀመሪያ በአንቴሮ ልታናግር ስትሄድ ልታናገር ስትሄድ የሰጣት ስራ ነበረ። ስለ አክሱም ስለ ዛጉዌ ስርወ መንግስት መጽሐፎችን እንግዲህ ጠቁሟት እነሱ አጥንታ ዳታ እንድትሰበስብለት ነግሯት ነበረ እና እሷም በታሪኩ በጣም እንደተመሰጠች ያኔ ምን አይነት ሰዎች ነበረን? እንደዚህ አይነትስ ታሪክ ነበረን ወይ? አሁንስ ምን ሆነን ነው በጣም የሚያስደስትና መሳጭ ታሪክ ነው ብሎ ብላ ስትነግረው ዴቭ አዎ እንደሱ እንደሆነ እንደምትጂም አቅ ነበረ። ምክንያቱም ታሪካችን የድሮ ታሪካችን በጣም አስተማሪና መሳጭ ነገር ነው ብሎ ነግረዋት፣ እንግዲህ እሷም ባንቴሮን ለማውራት ስልኳና ኮምፒውተሩ ክፍት አድርጋ ወጥታ ነበረ። እንግዲህ እናቷን በመሃል ሲደውሉ ሮዛ ደርሳ ስልኩን አንስታ ልጃቸው ሚፈልጓት ከሆነ ነይ እንዲሏት ጥቃት ልታደርስባት እንደሆነ ከዴቭ ጋር ተኝተው እንዳገኘቻቸው ተናግራ፣ እንግዲህ እናትየው ምን አይነት እናትነት፣ ምን አይነት ልጅ ነው ያሳደጉት? እንዴት ስራ፣ ለምን ስራ አስይዞ አላሳደጓትም? እቺ ባለጌ ስዳደግ ብላ እንግዲህ ለእናትየው ልጆትን እንድትመጣ ያድርጉ ብላለች፣ ማለት ነው። እናትዮም እንግዲህ ተናደው በተደጋጋሚ ዴቭ ጋር ሲደውሉ ዴቭ ቢዚ ሆኖ ስልክ አላነሳላቸውም ነበረ፣ ግን በስተ መጨረሻ ስልኩን ሲያነሳ ልጄ ላክልኝ፣ ምን አይነት ሰው ነ፣ ምን አይነት ስብና ነው ያለ፣ እንደዚህ አይነት ሰው መሆንህን አላቅም ነበረ ብለው እንግዲህ፣ ድራማው በዛ በዚህ አልቋል ማለት ነው። እንግዲህ ዴብም መጠየቁ አይቀርም። ማን እንደዛ እንዳላቸው ምን እንደተፈጠረ ይጠይቃል። እንግዲህ ሮዛ ምን ይውጣት ይሆን? ምንስ ፈጥራ ትጠብቀው ይሆን? እንግዲህ እሷ በጩኸትና በራሷን ንጹህ በማድረግ ዳዊትን እንደምትሸውደው የእሱን የዋህነትን ተጠቅማ ብዙ ነገር እንደምታደርግ ይታወቃል። አሁንስ ምን ትጠቀም ይሆን? አብረን የምናይ ይሆናል። አብራችሁኝ ስለነበራችሁ ከልብ ከልብ አመሰግናለሁ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ይባርክ። መልካም ጊዜ፣ መልካም ቆይታ ተመኘው ባባይ